መንፈስ ቅዱስ አህዶ አምላክ አሜን። የክርስቶስ ቤተሰቦች እንደምናርፈዳቸው እንደምንዋላቸው እንደምናደራቸው እግዚአብሔር መስገን። ዛሬ ደግሞ እስኪ የመጣሁበት ርዕስ ከትላንት የቀጠለ ነው። ስለ ካንሰር ነው ዛሬ የምንመማረው ና በብዛት ለሴት እህቶች ነው የሚሆነው። ይህ ነገር ለወንድም አይሆንም እያልኩ አይደለም፣ ግን እስኪ የበለጠ ዛሬ ለሴት እህቶች ነው የምንነጋገረው። እግዚአብሔር ልቦናችን ያብራልን፣ ልቦናችን ይገለጽልን። እሺ ካንሰር ምንድን ነው? በመጀመሪያ ደረጃ ካንሰር ምንድን ነው? ካንሰር ምንድን ነው ለሚለው ካንሰር ማለት ጠቅላላ በሰውነታችን ውስጥ የሚሰራጭና መድኃኒት የሌለለት በአለማዊ መድኃኒት ነው ግን በአለማዊ መድኃኒት የሌለው ሰውን የሚገያል ማለት ነው። በሰው የማይቻል በእግዚአብሔር ግን የሚቻል ሁሉ በእጁ ሁሉ በደጅ የሆነ በእግዚአብሔር ዘንድ ግን ይቻላል። ስለዚህ ምንድን ነው ባጭሩ፣ በእግዚአብሔር መዳን ይቻላል። መምጫው መንገድ ግን ምንድን ነው ካልን አንድኛ፣ ሴቶች በምን በምን እናንተ ላይ እንደሚመጣ ልንገራችሁ። በምን በምን አንድኛ፣ ታይትም ትለብሱ። ታይት ማለት በቀሚስ ውስጥ አይደለም ብቻውን ታይት የምትለብሱ ብቻውን ታይት የምትለብሱ ሰዎች ምን ያደርጋል ማለት ነው። ያ ካንሰር የሚያደርግባቸው መንፈስ ነው። በምን አማካኝነት ታይት ለብሳቸው አፈረተሰጋችሁን ሌላ ሰው በየመንገዱ እያየ ሲሄድ ያም ሁሉም በየሄዳችሁበት ሰው ሁሉ ስለሚያያችሁ ምን ያደርጋል? እዚያ ሰው ላይ ያለው መንፈሱ ወደ እናንተ ጋር ይገባና ያ ሰው ይመኛችኋል ማለት ነው በሌላ ቋንቋ ሲመኛችሁ ሲያመነዝር መንፈሱ ምን ያደርጋል ማለት ነው ወደ እናንተ ጋር ይገባል ማለት ነው ወደ እናንተ ጋር ይገባና ምክንያቱም ጠላት ዲያብሎስ ገብቶ ዝም ብሎ ቁጭ አይልም ይህን ማወቅ አለባችሁ ምን ያደርጋል ወደ በሽታ ይቀየርላችኋል ማለት ነው ምን አደረገው የማህጸን ካንሰር የማህጸን ጫፍ ካንሰር ያስልና እናንተን ያሰቃያል ማለት ነው ስለዚህ እህቶች የምነግራችሁ ነገር ቢኖር ታይት የምትለብሱ ጥንቃቄ አድርጉ። ታይት የምትለብሱ ሰዎች አላወቃችሁትም፣ ፋሽን አይደለም። ማወቅ ያለባችሁ በፍጹም እንደዚህ አይነት ፋሽን የለም። እምትሰቃዩ ልጅ እንዳትወልዱ የሚያደርጋችሁ ያ ካንሰር የሚሆነው ገብቶ ቁጭ ብሎ ነው፣ ያ የውዳ መንፈሱ እናንተ ውስጥ ማለት ነው። አንድ ይሄ ሁለተኛ ነገር ደግሞ ምን ያደርጋችኋል? ዝሙተኛ ያደረጋችኋል ማትረኩ በአንድ ወንድ ማትረኩ በቃ ያገኛችሁት ያያችሁት ሁሉ የምትመኙ ያደርጋችኋል። በምን አማካኝነት? ያንን ታይት ለብሳችሁ በየመንገዱ ሁሉም ያያችሁ ሁሉ እናንተ ላይ ነው አደለም? ወንዱ ሴቷ፣ አቤት እች ደግሞ ው እንዴት ለብሳ ትሄዳለች? ት እንዴት ነው የለበሰችው? አንዳንዷ ትነቅፍሻለች፣ አንዳንዷ ትመኝሻለች። ስትመኝሽ በመንፈሳዊ አደለም የተመኘች ያ ወንዱ አንቺ ጋ ማመንዘር ነው የፈለገው እሱ ጋር ያለው መንፈስ ወደ አንቺ ጋር ይገባል። ምን አደረገች ማለት ነው አጋኑ እንዲገባና ማጸንሽ ላይ ቁጭልና አንቺን በሽተኛ ያደርግሻል ማለት ነው። ልጅ እንዳት ወልጂ ይከለክልሻል በሽተኛ እንድትሆኝ ያደርግሻል። እዚያ ማጸን ጫፍ ካንሰር ትባይና መድኃኒትሽን እንደቆሎ ጥቅም ያለሽ ማለት ነው። እንዲህ ነው ስለ ማጸን። ሁለተኛ የጡት ካንሰር የሚባል የጡት ካንሰር ታውቃላችሁ። የጡት ካንሰር ደግሞ በምን አማካኝነት ነው? ሴት እህቶች እስኪ። ለማን ነው ሰውነታችሁን እንደዚህ አጋልጣችሁ የምትሄዱት? ማን እንዲያይላችሁ ነው? ማን እንዲያይላችሁ? ጥያቄ እስኪ ልጠይቃችሁ፣ እናንተ ማን እንዲያይላችሁ ነው? ያ እንደዚህ አድርጋችሁ የምትሄዱ ወደ ላይ በተለያየ በልብስ አንስታችሁ ማን እንዲያይላችሁ? ምችም እንዲሁ ሰው ነው። ከዛ ውጭ ማንም እንዲያይላችሁ አይደለም። ታዲያ ያ የሚያየው ሰው በሰላም የሚያይላችሁ ይመስላችኋል? የሚያደንቅላችሁ ይመስላችኋል? አሁንም ይገባና ያ እርኩስ መንፈስ በዚህ አማካኝ በየሰው ላይ የተለያየ አለ። ዝም ብሎ አይኑ ላይ ቡዳ ቁጭ ብሎ እርኩስ መንፈስ የሰውን የሚያጠምዳለ ይገባል። ከዚ በኋላ እናንተ የማፀን ካንሰር እንደተባላችሁ፣ የማፀን ጫፍ ካንሰር ተብላችሁ በሁለቱ እንደምትሰቃዩ የጡት ካንሰር ትባሉና ስንቶች ስንቶች እህቶች ነው ጡታቸውን የተቆረጡ ሳያውቁት ማለት ነው፣ ችግሩን ሳያውቁት፣ ከበስተጀርባ ግን ምን እንዳለ ሳታውቁ እህቶች እባካችሁን አሁንም እነግራችሁ ነገር የሚኖር ጡታችሁን አውጥታችሁ እያሳያችሁ ምተዱሉ። እህቶቼ ጥንቃቄ አድርጉ፣ ካንሰር ነው የሚያስይዛችሁ። መንፈሱ ይገባል። የቡዳ መንፈስ ነው የሚገባው። የሉሲፈሩ መንፈስ ይገባል። በየመንገዱ ስንት አይነት ሰው እንዳለ ግን ታውቃላችሁ? አታውቁም፣ አይደለ? ካላወቃችሁ ደግሞ ወደዚህ ጥንቃቄ አድርጉ፣ አለበለዛ በሽተኛ ትሆናላችሁ። በፍጹም አልኳችሁ፣ በፍጹም ለዚህ ደግሞ መፍትሄው ምንድን ነው ካላችሁ፣ አንድ አካላታችሁን አለማሳየት፣ ሸፍኑት። ማን የባላችሁ ብቻ ሳዩ እንጂ ለማን ነው የምታሳዩት? በየመንገዱ ለሁሉም? እንዲህ ልብስ እኮ ያስፈለገን ለዚህ ነው፣ ልብስ ያስፈለገን እኮ ሰውነታችን እንደንሸፍንበት እንጂ ሌላ አይደለም። እና ይህን ሸፍኑ። ታይት የምትለብሱ ጥንቃቄ አድርጉ። ነገ ከነገ በስቲያ ታለቅ ሳላችሁ በሽተኛ ሆናችሁ ነው የምትቀሩት። እኔ እውነት የምላችሁ ስንቶቹ በሽተኛ ሆነው እስኪ፣ ቅዱስ ጳውሎስ ሆስፒታል ሄዱ። እስኪ ስንቱ ነው በየወሩ ስንትና ስንት ነው የማህጸን ካንሰር እየተባለ፣ የማህጸን ጫፍ ካንሰር እየተባለ ስንት ነው እየተሰቃየ ያለው? የጡት ካንሰር ተብሎ ስንቶቹ ናቸው የሞቱት? ስንቶቹ ናቸው ጡታቸውን የተቆረጡት? ከዚህ እስኪ ተረዱ። እንደው ክርስቲያን የሆናችሁ ደግሞ ጸልዩ። ምንድን ነው እንዲህ ዝም ብሎ ብቻ ፋሽን እያላችሁ ራቁታችሁን እንደ እብድ የምትሄዱት። እብድ ነው ራቁቱን የሚሄደው፣ እብድ ያው እብድ ስለሆነ ነው። እናንተ ለምንድን ነው የምታብዱት? አትበዱ። ስላበዳችሁ ብቻ ምንም የምታገኙት ነገር የለም። በሽታ ነው ተሸክማችሁ በቤታችሁ ገብታችሁ የምትሰቃዩት። ስለዚህ ይህን ጥንቃቄ አድርጉ። ሌላ መፍትሄው ምንድን ነው ካላችሁ ማጸን የማጸን ጫፍ ካንሰር ያለባችሁ፣ የማጸን ካንሰር ያለባችሁ፣ የጡት ካንሰር ያለባችሁ እንደነገርኳችሁ ትላንትናም እንዳማራጭ ያለውን እንትን አርጀላችኋለሁ። ጸሎት ነው። ያ ምንድን ነው? መልካ ሩፋኤል የሚባል አለ። መልካ ሩፋኤል እዛ ላይ ምንድነው ነው የምታደረጉት? መጸለይ ማለት ነው። እንደው ካላወቃችሁት እስኪ ላሳያችሁ። ና እንትኑም ብቻ ነው ማሳያችሁ እንጂ ሙሉን አይደለም። ለምሳሌ ላችሁ መልካ ሩፋኤል ማለት ይህ ነው። ያያችሁት ይህ ማለት ነው። ከዚህ ይጀምራል። ያያችሁት ከዚህ ጋር ከዚህ ይኸው እዚች ጋር ይጀምርና በአማርኛው ነው። አሁን ያያችሁት ይኸው ከዚች ይጀምርና እንግዲህ አስቡል በዚህ ጋር። አሁን ይህ ሌላ ነው ይሁን። መልክአ ሩፋኤል ነው እንግዲህ፣ አስቡት። እዚህ አንድ ስንት ገጽ እንደሆነ በጣም በትንሹ አንድ ሁለት፣ ሶስት፣ አራት፣ አራት ገጽ እያችሁት፣ አራት ገጽ ማለት ነው። ይህንን ጠዋትና ማታ መጸለይ ማለት ነው። ጠዋትና ማታ መጸለይ አንድ። ሁለተኛ ደግሞ ሴቶች፣ እህቶች እንደዚህ የማፀን ጫፍ ካንሰር እና የማፀን ካንሰር የጡት ካንሰር የተባላችሁ ጧት ጧት በብርጭቆ ውሃ ታዘጋጁና ያንን ምን ታረጋላችሁ ማለት ነው። ቁጭ ታረጉና የጸሎት ቤት አዘጋጅታችሁ ምትጸልዩበት ማለት ነው። ምግብ ምንም ነገር ሳትበሉ ጧት ያንን መልካ ሩፋኤል ከጸለያችሁበት በኋላ ያን የጸለያችሁበትን ስትጨርሱ በአብስም፣ በወልድስም፣ በመንፈስ ቅዱስም እፍትሉትና ሶስት ጊዜ ያን የጸለያችሁበትን ውሃ እንደነገርኳችሁ ማሕፀናችሁን በዚያ መታጠብ፣ ጡታችሁን በዚያ ማሻሸት፣ እምነት መቀባት መጠጣት ያንን ማለት ነው። ሁሌም ያን ነገር ብታደርጉ በደንብ በደንብ በደንብ መፍትሄ ታገኛላችሁ። በደንብ ማለት ነው። ጠላታችሁ ዲያብሎስ እንደሆነ ይህ ነው፣ ወቁበት። ዝም ብሎ ብቻ በግምት የሚደረግ ነገር የለም። ሌላ ደግሞ ምንድን ነው? እችን እስኪ ትታያችኋለች። ይህንን መስገድ ይህ ምንድን ነው? የአምልኮ ስግደት ይባላል ማለት ነው። ያለ ያለ ብዙ ነው ያለው እንዲያው በትንሹ እቺ ነው ሀያ ስምንት ነች። ትንሽ እቺ ነው ያያችሁት። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በረከቱ ለሰጠን ኃይሉን ላበዛልን በዚህ ሰዓት ላቆመን በቸርነቱ መንገድ ለመራን በዚህ ሰዓት በዘጋው ለጠበቀን በብርሃኑ መንገድ ለመራን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ያሆዌን ቅዱስ ጸባወት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል የድንግል ማርያም ልጅ ኢየሱስ ክርስቶስ ክፍር ምስጋና ይግባው ለዘላለም። ዋኒን ችናያቸውት ደግሞ መስገድ ሁሌም ማለት ነው። ይህም ብታደርጉ በደንብ በደንብ በደንብ መፍትሄ ታገኛላችሁ። እንንቃ ነው ምለው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጥያቄና ሀሳብ ደግሞ ካላችሁ መጠየቅ ይቻላል ካንሰር የተባላችሁ የማዕፀን ካንሰር በማንኛውም የተባላችሁ ጥያቄ መጠየቅ ይቻላል። በደንብ ብዙ ነገር በእግዚአብሔር ኃይል ጠላትም ማሸነፍ ይቻላል ለማለት ነው። ይቆየል።